ጠቅላይ ሚኒስትር አብይ አሕመድ በባህር ዳር ከተማ በነበራቸው ጉብኝት የባህር ዳር ዓለም አቀፍ ስታዲየምን እንዲሁም ከተማዋን ለቱሪዝም ዘርፍ ምቹ ለማድረግ እየተከናወኑ ያሉ ስራዎችን መመልከታቸውን አስታወቁ። የብልጽግና ፓርቲ ከፍተኛ አመራሮች በአዲስ አበባ እየተከናወኑ የሚገኙ የተለያዩ የልማት ስራዎችን እየጎበኙ ነው። በኢትዮጵያ የጋራ ትርክትን በመገንባት ህብረ ብሔራዊ አንድነትን ማጠናከር እንደሚገባ ተገለጸ። በጉጂ ዞን አዶላ ዋዩ ከተማ እየተከናወነ የሚገኘው የኮሪደር ልማት ያለውን ጥቅም በመረዳት አስፈላጊውን ድጋፍ እያደረጉ መሆኑን የከተማዋ ነዋሪዎች ገለጹ። ኢትዮጵያ ሠላሳ ሁለተኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ በይፋ ጥያቄዋን አቀረበች።